ሻሎም ሻሎም የጌታ ጸጋና ሰላም ይብዛላችሁ። የሱስ ክርስቶስ ትናንትናም ዛሬም ለዘላለም ያው ነው። ዛሬ በዚች ጥቂት ደቂቃ አንድ እግዚአብሔርን ቃል ልተውላችሁ እወዳለሁ በምንም አይነት ሁኔታ ውስጥ ያላችሁ ሰዎች ብትሆኑ ለመጽናናት ለአቅም ለኃይል በእግዚአብሔር ለመደገፍ የጀመራችሁትን ነገር ለመጨረስ አቅም ይሆናችኋል ብዬ ስላመንኩ ማካፍላችሁ ሀሳብ ያለው በመዝሙር መጽሐፍ በምዕራፍ 23 ላይ ዳዊት የሚናገረው ዝማሬ ላይ እንደዚህ ይላል በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉን አልፈራም በትርህ እና ምርኩዝህ እነርሱ ያጽናኑኛል ብሎ ይናገራል ዳዊት የሚያወራው ነገር ምንድን ነው በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉን አልፈራ የዳዊት ያለመፍራቱ ምክንያት የእግዚአብሔርን አብሮነት ከእርሱ ጋር እንዳለ ማሰብ መቻሉ ነው። እንግዲህ ይሄ የሞት ጥላ የምንለው ነገር አካላዊ አድርገን አንየው፣ ነገሩ መንፈሳዊ ስለሆነ ነፍስ ዓለሙም የሆንን ነገር ሳይንስ ታደርግ ነበረ። ሞት ማለት መለየት፣ ሞት ማለት ተስፋ መቁረጥ፣ ሞት ማለት የሮንግ ፕሬዘንስ መገለጥ አድርገን እንኳን ብንወስድ ዳዊት ሴንስ ሲያደርግና ያንን በሌላ መልኩ ግን አንተ ከኔ ጋር ነህና ክፉን አልፈራው የእግዚአብሔርን አብሮነት ሲያስብ ክፉን የማይፈራበትን አቅም አገኘ። እንግዲህ ይሄ ጥላ የሚለው ነገር በሁለት መልኩ ልናየው እንችላለን። አንደኛው ከሮንግ ህልውና ግልጠት አንጻር ካያችሁት ተስፋ መቁረጥን፣ ጨለምተኝነትን፣ ፍርሃትን ያልተገቡ ስሜቶችን ሰዎች እንዲያስተናግዱ የሚያስገድዳቸው ኃይል ነው ማለት ነው። መዝሙር መጽሐፍ ላይ ግን በዘጠና አንደኛው ምዕራፍ ላይ ሲናገር ራሱ ዳዊት ሲነግረን በመዝሙሩ እንደዚህ ይለናል በልዑል መጠጊያ፣ እንግዲህ የምታውቁት ቃል ቢሆንም በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ደግሞ ያድራል ይላል። የእግዚአብሔር ሕልውና ባለበት ቦታ ላይ መለኮታዊ አቅም ግልጠት አለ። የእግዚአብሔር ችሎታ፣ የእግዚአብሔር ታላቅነት አለ ማለት ነው። በቅንፍ ዘጠና አንድ ላይ እንዲህ ይላል በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ውስጥ ያድራል። እግዚአብሔርን አንተ መታመኛዬ ነህ እለዋለሁ፣ አምላኬ መሸሸጊያዬ ነው በእርሱ እታመናለሁ እያለ ደግሞ ያወራል። የልዑል መጠጊያ የልዑል ፕሮቴክሽን ያለበት ጎዳና ዛሬ በጌታ በኢየሱስ ምንም አይነት የሞት ጥላ ላይነካህ። የእግዚአብሔር የተአምራት ጥላ የሆል ስፒሪት የልውና ግልጠት በጌታ በኢየሱስ ስም በምንም አይነት ሲችዌሽን ውስጥ እያላችሁ ሮንግ ነገርን ሴንስ የምታደርጉ ዛሬ ለእናንተ መጽናናት ይሆን። በትርህና ምርኩዝ እነሱ ያጽናኑኛል። ታውቃላችሁ መጽናናት የተሰጠው ስም ለሆሊ ስፒሪት ነው፣ ለመንፈስ ቅዱስ አጽናኙ በመጣ ጊዜ ይላል ማለት ሆሊ ስፒሪት መጣ ማለት በህይወታችሁ ላይ ታምራ ታፕን ያደርጋል። የልውድ ጥላ ከበባችሁ ማለት የመለኮት እጅ መገለጥ ይጀምራል። እስቲ አንድ የሚገርመኝ ቃል ደግሞ ትንሽ ልጨምርላችሁ ደግሜ ላውራችሁ። ዘጸአት መጽሐፍ ምዕራፍ አስራ ሦስት እስራኤል ጉዞን በሚያደርግበት ጊዜ በጣም ይገርመኛል። እስራኤል ጉዞን በሚያደርግበት ጊዜ ከግብፅ ከወጡ በኋላ እግዚአብሔር ያን የባርነት ቀንበር ከሰበረ በኋላ እግዚአብሔር ጎዳናቸውን እየመራ እያለ አንድ ደግሞ እግዚአብሔር ሻዶ እንዲከተላቸው መለኮታዊ ምልክትን ያደርግ ነበር። መጽሐፍ ሲነግረን እንደዚህ ነው የሚለው ቁጥር 21 ላይ 13 21 ዘጸአት እንዲህ ይለዋል። በሌሊት ይሄዱ ዘንድ በሌሊት ይሄዱ ዘንድ ጨለማ ነው፣ ግን ይሄዳሉ። መንገድን ሊያሳያቸው ቀን በደመና አምድ ሊያበራላቸው ሌሊት በእሳት አምድ እግዚአብሔር በፊታቸው ሄደ። የደመና አምድ በቀን፣ የእሳት አምድ በሌሊት ከሕዝቡ ፊት ከቶ ፈቀቅ አይልም ነበርና ይላል። እግዚአብሔር ሀሩር እንዳይፈጃቸው ደመና ያደርግላል። ኃይል እንዳያጡ እንዳይዳከሙ የእውነት ልበላችሁ፣ እግዚአብሔር የኃይል አምላክ እንጂ እግዚአብሔር የድካም አምላክ አይደለም። እግዚአብሔር ኢምፓወር ያደርጋቸዋል። እግዚአብሔር ወዳየላችሁ ነገር ያደርሳቸዋል። ግን በሞት ጥላ እንኳን መካከል ብሄድ ትምክቴና፣ አንተ ከኔ ጋር ነህና ክፉን አልፈራም። ማይ ጉድነስ ዳሬ ምንም አይነት ሮንግ መረጃ የደረሳችሁ ሰነፍ መንገዳችሁን አያስቆመው። እግዚአብሔር ያየላችሁ ስፍራ ያደርሳችኋል። እይታችሁን እግዚአብሔር ላይ ብቻ አድርጎ የምትስመሙትን አትሞስፈር ተዉት። በእውነት ልበላችሁ እግዚአብሔር እንግዳ ነገር በቤት ላይ፣ እግዚአብሔር እንግዳ ነገር በአገልግሎት፣ እግዚአብሔር እንግዳ ነገር በመንገድሽ ላይ፣ እግዚአብሔር እንግዳ ነገር በጤንነት። ምንም አይነት መረጃ ይሰማችሁ ከዚህ በላይ እንኳን አትኖሪም የተባልሽ ብትሆን ዛሬን ላውራሽ እግዚአብሔር ከለላ ይሆንሻል። ዛሬ እግዚአብሔር ከለላ ይሆናል። የትኛውም ሮንግ መረጃዎች ሁሉ ከመንገዳችሁ ይነሳል። ዴቭ ቀጥሎ ሲናገር በዚሁ በ 23 ኛው ምዕራፍ ላይ ምንድነው የሚለው ቁጥር አምስት ላይ ይሄን ሁሉ ከለላ ካወራ በኋላ በፊቴ ገበታን አዘጋጀልኝ፣ በጠላቶቼ ፊት ለፊት ራሴን በዘይት ቀባ፣ ጽዋ የተረፈ ነው። እግዚአብሔር በሞት ጥላ መካከል አንተ ከእኔ ጋር ስላለ ወደ አየልኝ ገበታ አገባለሁ። በፊት ለፊታቸው ዘይት ትቀባኛለህ ማለት በነገሮች ላይ እንድሰለጥን ታደርገኛለህ፣ ኢምፓወር ታደርገኛለህ እያለ ነው። ገበታችሁ የተትረፈረፈ ነው። አትጠፉም። ልንገራችሁ ነገራችሁ አይቋረጥም። ልባችሁ ግን እግዚአብሔር ላይ ልብሽ ግን እግዚአብሔር ላይ ይሁን። ተአምራት በላይ ፋጁ ታያላችሁ። እንግዳ ነገር በመንገዳችሁ ሆነ። ቸርነትና ምሕረትህ በሕይወት ዘመኔ ሁሉ ይከተሉኛል፤ በእግዚአብሔር ቤት ለዘላለም እኖራለሁ። ይሄ ከለላ ስላለ፣ ይሄ ጥበቃ ስላለ፣ ይሄ ታምራት የሚሰራ አምላክ ከኔ ጋር ስላለ ለዘላለም በመለኮት ዓለም ውስጥ እግዚአብሔር ቤት ለዘላለም እኖራለሁ ማለት ጣራና ግድግዳ አይደለም። በኪንግደም ውስጥ ትንሽ የሆነ ጣራ አራት በአራት ጣራት አድርጉት። ስለሱ አይደለም እየተወራ ያለው የእግዚአብሔር መንግስት የእግዚአብሔር ቤት እነዚህ የዳኑ ቅዱሳን ባሉበት፣ ቦርነጌን ያደረጉ እግዚአብሔር ልጆች ባሉበት ለዘላለም እኖራለሁ። ቢካውስ፣ ለመኖሬ ምክንያት አለ። አንተ ከኔ ጋር ነህ ብዬ ስላመንኳል ምንም አይነት የሞት ጥላ ቢኖር ያንተ ጥላ ስለሚበልጣል፣ ያንተ ከለላ ስለሚበልጥ ዛሬ በኢየሱስ ለአንድ ሰው እንግዳ ነገር ይሆንልህ። የታመንክበት የታመንሽበት አምላክ በክርስቶስ ኢየሱስ የተቀበልከው ይሄ እግዚአብሔር ዘመንህን ያውቅ። እግዚአብሔር ከእናንተ ጋር፣ እናንተ ከእግዚአብሔር ጋር ኢየሱስ ይወዳችኋል። ተመልሶ ይመጣል። ኢየሱስ ዳግም ይመጣል። ዘመናችሁ ይባረክ። ተከናወኑልን። ሻሎም